እስካሁን ድረስ ምንም እሷንም አላገኘኋትም። ምንም እንትን የለም ነገር የለም። ሰባት ዓመት ሙሉ የለፋውበት ህይወቴ ባዶ ሆነ ማለት ነው። ይሄ ሰባት ዓመት ሴት ሁነህ ምን ፈይታ፣ ጊዜ ጉልበት ይደክማል። አሁን እኔ እግሬ በጣም በሽተኛ ነው። እግሬ በጣም ያመኛል ማለት ቁመህ ነው የምትሰራው እና

እሺ፣ እንዴት ነሽ? አላሁ ደህና ነኝ። አላሁ እንዴት ነሽ? አላሁ እንዴት በጣም ነው የምከታተል እዛ አረብ ሀገር። ስሚ የእናንተን ቪዲዮዎችን ምንም የሚያልፈኝ ነገር የለም። በጣም ነበር የምከታተልና በጣም ነበር ላገኝ ራሱ ፈልግ ነበር። በጣም አድናቂ ነኝ። በጣም ጥሩ ስራ ነው የሚሰራው፣ አሪፍ ሰዎች እንዲማሩ የምታደርገው ነገር በጣም መልካም ነገር ነው፣ እና በዛ አጋጣሚ ላመሰግን እፈልጋለሁ። እና በደንብ ነው የማውቀው፣ የሚያልፈኝ ነገር የለም ሁሉንም ቪዲዮዎችን አያለው፣ እና ጥሩ ስራ ነው የምትሰራው ነው፣ ብዙ ነገሮችን ስታደርግ ሰለማይ እኔም በቃ ማግኘት ያለኩ እና በመከራ ነው በእርግጥ ያገኘሁት ስልክን በጣም ብዙ ወራቶችን ፈልጌ ምናምን ያገኘሁት እና ስላገኘው ደስ ብሎኛል። በጣም እኔም ስላገኘሁሽ እውነት በጣም ደስ ብሎኛል። እንደዚህ አድናቂዎች ማለት እንደዚህ የሚከታተሉኝ የሚያበረታቱኝ ሰዎች በጣም እኔ ራሱ ማግኘት ፈልጋለሁና ስላገኘሁሽ በጣም ደስ ብሎኛል። ያው ስልኬን ግን እንዴት እንዳገኘሽው? ያው እኔ በጣም ስለፈለግኩ ነው ያገኘሁት። ያው አንድ ነገር ከፈለግኩ እንደምንም ብለ አታጣውም፣ እና ሊቆይም አግኝቼዋለሁና። ጥሩ ነገር ነው የምታደርገው። ምን ያህል ጊዜ ሆነሽ ወደዚህ ከመጣሽ ግን እዚህ የመጣሁት ወርክ ምናምን ቢሆን ነኝ ነው። አረብ ሀገር በጣም ረጅም አመት ነው የቆየሁት። በህፃንነቴ ነው የወጣሁት፣ ነው ሰባት አመት አሁን ስምንት አመት ሊሞላኝ አካባቢ ስን ነው የመጣሁት። ኦኬ እና ረጅም አመት ነው ገና ልጅ እያለሁ ነበር የወጣሁት እና እንዴት እንደምጀምርላ አላውቅም። ብቻ በጣም የኔ ውድ በጣም ከባድ ነው፣ እና ለዛም ነው በቃ ወደ አንተ መጥቼ ይሄ ነገር ለሌሎችም ይጠቅማል አንተ ደግሞ ብዙ ተከታዮች ስላሉ ያዩታል ብዬ ስላሰብኩ ነው አንተን የመረጥኩትም፣ ወደ አንተም የመጣሁት። በጣም እኔ የምመርጣሽ ስለመጣሽ በጣም አድርጌ ነው አመሰግናለሁ፣ በጣም በጣም አድርጌ እውነት በጣም አመሰግናለሁ። እና ምንድን ነበረ ማለት ያው እንዴት እንደምጀምር አላውቅ። በጣም ከባድ ነው ማለት ከእድሜ ከኖርኩት በላይ ነው ስቃይ እያሳለፍኩት እና በጣም ከባድ ጊዜ ነበረ ያሳለፍኩት። ከልጅነታችን ጀምሮ እና እህት አለችኝ ሚሮን የምትባል እህት አለችኝ፣ ታላቅ እህት አለችኝ። እና እኔና እሷ ነበርን፣ በቃ ለእናትና ለአባት ሁለት ልጆች ነበርን። በልጅነታችን ነው እናትና አባቶቻችን የሚያጣ ነው። ያው ደግሞ እናት ወይም አባት ከሌለ ከጎንህ ማህበረሰቡ እንዴት እንደሚያገልህ ምናምን ታውቃለህ ምንም የሆነ ከጎንህ የሆነ ሰው ከሌለ ማንም ሰው የሆነ እንትን ነው የሚያደርግብህ። ማለት ለአንተ ክብር የማይኖረውም በቃ ምንም ነገር ላንተ የሚያስጠጋም ሰው አይኖርም። ይገርምሃል። እንደውም ሳስታውስ አንድ ወቅት እዚህ ያለች እሷ ያው ከወንዱ ጋር ምናምን ተሰራጭ ጉብዝናት እኔ የሆነ ሰው አገኘው ማለት ነውና በቃ አንቺ በጉልበት እኔ ምግብ ለተሽን ማንቺ አንዳንድ ነገሮችን ረዳሻለሁ፣ አለች ፊት ለፊት ደህና ቤት አለ፣ ደህና የሆድ የሚሉ ሰዎች ማለት ነው። እና እዛ እጂ ነው በቃ ማየው ምንድነው፣ በጣም ሰለሚርበን ምግብ ሰለማናገኝ አንዳንድ ጊዜ እንጀራ ካለ ወጥ የለም፣ ወጥ ከሌለ ዘይት የለም። በቃ ማለት አንድ ነገር ካለም አንድ ነገር አናገኝም። እና ያው እነሱ ጥሩ ይሁት ሰለሚኖሩ እየሰላሰብኩኝ በቃ ለእኔም ለእህቴም ጥሩ ነገር እናገኛለን ብዬ እዛ መስራት ጀመርኩ። እኔ ልጅ ነኝ ብለሃለሁ። በዛ አቅሜ ልብስ አጥባለሁ፣ ቤት አጸዳላችኋለሁ ምናምን ማለት ነው እና እሱን እየሰራውን እያለን እና እየደረሱ ልጆች አሏቸው እና እኔ ምንም ማለት አንተ ምስኪን ስትሆን ወድህን ነው የምታስበው እንጂ ምንም ሌላ ነገር አታስብም። እና ከዛ በቃ ቤት አጸዳለሁ፣ አስተካክልላታለሁ ምናምን እና በአንድ ወቅት ማንም አልነበረም ነበር እና ሄድኩኝ፣ ስራይን ሰርች ይልወጣስ በቃ ሊደፍረኝ እና በጣም ብዙ ስቃይ ነው ያሳለፍኩት፣ ይገርምሃል እና ሊደፍረኝ እንደምንም ብዬ ጭቴ ምናምን ነው የወጣሁት። ማለት አላሰብኩትም እኔ እንደዛ አይነት ነገር ይፈጠራል ብ ልጅ ነኝ እሱም እንደዛ ያስባል ብዬ አላሰብኩም። እና ጭራሽ ከዛ ድጋሚ አልሰራም እዛ ቤት ሁለተኛ አልሄድም አልሰራም ምናምን ስላት ልጁ የሆነ ነገር ሰርቃ ስትሄድ ይዣት ነው እንዲ አልመጣም ያለችው ምናምን ብሎ ጭራሽ አጣላኝ ማለት ነው የራሱን ነገር። እና ደሀ ስትሆን አትሰማም አንተ፣ የእነሱ ነው እንጂ የሚሰማው ኦኬ፣ ለእህትሽ ነው እንደዛ ያላት? አይ አይደለም፣ እንትን እናትየው ጥሩ ሰው ናች እና እኔ በጉልበቴ ሰራለሁ፣ ልብስ አጸዳለሁ፣ አስተካክላለሁ፣ ቤት አጸዳለሁ ምናምን ምግብ ግን አልሰራም አልችልም ነው። ከዛ እሷ በሌለሽ ቀን እኔ ሄድኩኝ ስራዬን ልሰራ ስራዬን ሰርቼ ስጨርስ ልጁ መጣ እንዳጋጣሚ እና በቃ ያዚ ሊደፍረኝ ምናምን እንደምን ተጨርጭሪ ምናምን ጩኬ ምናምን ወጣሁኝ እና ከዛ ለምን ቀረሽ ምናምን ስትለኝ አይ እኔ ያልተመቸኝ ምናምን ስላት፣ አይ አይደለም ሰርቃይዛ ስትሄድ አይቻት አግኝቻት ነው ምናምን ብሎ ጭራሽ እኔ አጣላኝ እና የሰራሁበትን ብር እንዳይከፈለኝ አደረገኝ። ልጁ ማለት ነው፣ የራሳቸው ልጅ፣ የሴትዮዋ ልጅ። አዎ የሴትዮዋ ልጅ። እና በጣም ብዙ ነገር ነው ያሳለፍኩት። ጭራሽ ምግብ ስንፈልግ አናገኝም። ቡሌ ሴቱና ቡሌ ለማውጣት በጣም ከባድ ነው። እንደሱ እናደርጋለን። ሰዎች ራሱ በፊት የቤተሰቦቻችን ወዳጅ ዘመድ የሆኑት ጭራስ ተጸየፉን። እነሱ ቤት ሄደን እንኳን የሆነ ነገር ስንሄድ ዞር በሉ እናንተ ምናምን ሆነ፣ ይጸየፉናል፣ እንደ ቆሻሻ ነገር ምንም ነገር እኛ ከልጆቻቸው ጋር እንኳን እንድንጫወት አይፈልጉም። እንደ መጥፎ ነገር ነው፣ ይሰድቡናል፣ ያንቋሽሹናል። የሆነ ነገር እንኳን ትንሽ ነገር እንኳን ትልቅ ነገር አድርገንላቸው ነው ትንሽ ነገር የሚያደርጉልን። ለምሳሌ ብዙ ሙሉ ቀን አሰርተው ምሳ ብቻ ሊያበሉ ይችላል። እሱንም ሊበላሽ ያለ ፍሪጅ የከረመ ምናምን አሞቀው ምናምን የሚሰጠው እንደ ሰው አይቆጥሩ እና በጣም ብዙ ስቃይ ነበር ያሳለፍን እና ይሄን ሁሉ ስናሳልፍ በጣም ተዋደን ነበር። ይገርማል። ከእህቴ ጋር ተሳስበን በቃ ይህ ነገር ያልፋል ብለን ነበር የምናስበው እና እንደዚህ ይቀየራል ብዬ አስቤ አላቅም አንድም ቀን በጣም ያስለኩት ቴ በጣም ከባድ ነው። ስነግራውን አልፎ በጣም ቀላል ይመስላል፣ ግን ቦታው ላይ ስትሆን በጣም ከባድ ፈተና ነበር። ሴት ስትሆን ደግሞ ብዙ ነገሮች ነው። ስራ አገኘንላችሁ ብለው ይወስዱንና የሚፈልጉት ሴትነታችንን አሳልፈው ሊሸጡን ይደራደሩብናል ምናምን። እኔ እንደም ብዙ አላቅም። እህቴ ጎበሰል ሆነች ነው ለዚህ እንኳን የበቃሁት እንጂ እንደ እኔ ዋህነት ምናምን ቢሆን እስካሁን አልኖር ብዬ ነው ማስበው። ማለት እኔ አንድ ቀጥ እና ቀጥ አንድ ነገር ነው ማሰብ። እሷ ግን በጣም ቁጡና ወንድ ወንድ ነገር ሰለሆነች ትንሽ ሰዎች እንትን ይላል ታውቃለች፣ ምን እንዳሰበ ያሰራው ትንሽ እንትን ትላለች። እና በጣም ብዙ ለመደፈር ብዙ ነገር ብዙ ነገር ለመሆኑ በጣም ብዙ ነገሮችን አሳይቷል። እና ብዙ መከራ ነው ያሳየው። ወላጅ ከሌላ ልጅ ሆና በጣም ከባድ ነው። በጣም ከባድ ነው ነገር እና የሁሉ ፈተና እየበዛብን በቃ ኑሮም እየከበደብን ምናምን ሲመጣ ነው እኔ አረባ ገድ ለምን አልሄድም ብለን ተመካክረን፣ እኔ ለመሄድ ወሰንኩት እና እሱንም ቶሎ አልሄድኩም። ለምን ብር አልነበረንም? እንዳልኩ ሲስተር ማት ብዙም ብላይ ደላላም ደላላነቱም በቃ አንድ ቀን ስታገኝ አንድ ቀን ስታጣ ነው። ሊስትሮ ምንም በቃ ትንሽ ብር ነው የሚከፈል። ያን ያህል እንደዚህ ወደ ውጭ ፕሮሰስ የሚያስጨርስ ነገር በቀላሉ ብር አታገኝም። በዛን ሰዓት ትንሽ ብር ቢሆንም ለኛ በጣም ብዙ ነበረ። ሰውን ብትለምነው ምን አለ ብሎ ሰለሚያስብ አይሰጥም ላንተ ብር የሚያበድረው ነገር ምንም አይኖርም እና ረጅም ጊዜ በቃ እንደዚህ እያሳለፍን ሲስተር ምንም ምንም ያረግ በቃ ብቻ ከአንዱ ካንዱ ያደረገች ሰውን ሰለምታቅ እንደዛ ብላ ላከችኝ። ወደ አረብ ሀገር ሄድኩ። አረብ ሀገርም እጂ እኔ በቃ ቻንስ መሰለኝ ጥሩ ቤት አልገጠመኝም ነበረ። ዘይጌ ራሱ በቃ ምግብ የማይሰጥበት ብቻ የሚያሰቃዩ ሰዎች ምናምን ነበር የገጠመው። በቃ ሴትዮዋ ማለት አሁን አንዳንድ አረቦች በጣም መልካም ሰዎች አሉ። እኔ ጋርም በጣም ምግብ ምሳ ከበላ ምናምን የማይሰጥብህ ነገር ቁርስ፣ ምሳ፣ እረፍት በስርዓት የማይሰጥ የሆነ ማለት እንደ ሰራተኛ ዝቅ አድርጎ የሚያይ ሰዎች በጣም ስራ የሚበዛበት ምናምን ነበር የገጠመው። በዛ ላይ ልጅ ላይ ጥንካሬ የለኝም በጣም ትልቅ ቤት ነው። ማጽዳቱ ራሱ በጣም መከራ ነበረ እና ማጽዳቱ ራሱ በጣም ፈተና ነበረ እና ብቻ እኔ በቃ ሲሆን ነበር። ከዛ ጠፋውኝ፣ ከዛ ቤት ጠፋውኝ እና ሌላ ቤት ገባውኝ እዛ ከገባሁ በኋላ ነው ለእህቴ ራሱ ብር መላክ ምናምን የጀመርኩት እንጂ ይህንኛው ቤት ራሱ ስጠፋ ብር ራሱ ሳልቀበላቸው ነበር የጠፋሁት። ማለት አልቻልኩም፣ ስራውን አልቻልኩትም። ምግብ አይሰጡም ነበረ። ስለዚህ መጥፋት ነበር ያለኝ አማራጭ። ጠፋው። እንደ አጋጣሚ ሆኖ ሳልያዝ ሌላ ቤት ገባሁም። ከዛ በኋላ ነው ከእህቴ ጋርም ተደዋውጌ ብር መላክም ጀመርኩኝ። ከዛ እያወራን ስንቀጥል ያለውን ነገር ሙሉ ነገረችኝ። እዳችንንም ቀስ እያልን ከፈልን። ነው ተበድሬ ነው እያሉ የሄድኩት ኦኬ፣ እህቴ ነበረች ተበድራ ላከችኝ እያልን በቃ። እኔ ምንም ረጅም ጊዜ ድረስ ምንም እኔ ለራሴ አንድ ነገር አላደረኩም ነበር ማለት ልብስም፣ ጫማ ምንም ገዝቼ እንኳን አላቅም ነበር ማለት እዚህ ጋር ሳልፍ እንትን ሰለማቅ ያሳለፍነውን ህይወት ሰለማት በቃ፣ እህቴም ተቀይራ በራሷ በቃ ደህና ነገር እንድትለብስ ደህና ነገር እንድትበላ እንድትኖር ነበር የምፈልገው፣ እና የልክላት ነበር። ከዛ በቃ ለራሳችን የሚሆን ኪራይ ቤት ነበር የምንኖረውና ለራሳችን የሚሆን ነገር እናድርግ ስትለኝ በቃ ያገኘሁትን ብር ልብስም፣ ጫማ ራሱ ኢቭን ቅባት ራሱ አልገዛም፣ ሰዎቹ ነበር የሚገዙት ሙሉን ለእሷ ነበረ እየላኩላት ስትል ስትገዛው ትለኛለች ብቻ የሆነ ነገር ትለኛለች እያልኩ እያልኩኝ ረጅም አመት ኖርኩኝ ማለት ነው፣ እዛው ቤት ሳልመጣ ማለት መጥቼ አላየዋት ሰባት አመት ስኖር እዛ እና ልምጣ ምናም ስላት ታይቆ ገና ነው የምትለኝ ትለኝና ቤት ገዛውኛለች። ያው ያለኝን በሙሉ እኔ ለትራንስፖርት ራሱ የሚሆን ብር አላስቀርም። የሆነ ችግር ተፈጠረ ብሎ እንኳን ተነስተ የምትመጣበት የፕሌን ብር ራሱ አይኖረኝም ነበር። ሙሉን ነበር ለእሷ የምልክላት። ለምን አብረን ያሳለፍነው ነው ህይወት አለ። በዛ እንደዛ በዛ ስቃይ ውስጥ ሁነን እንኳን በጣም ነበር የምንዋደደው ማለት። አሁን የሆነ ሰው ሲርብ ወይ ምን ትጣላለ አይደል? እኛ እንጣላም ነበር። በቃ አንዱን ከአንዱ አድርገን በቃ ሲርበንም ዝም ብለን ተኝተን፣ ስራም ካለ ተፍተፍ ብላ እሷ ሰርተ ያንን ነገር ሰለማይ በጣም ነበር ማምናት ለዚ፣ እና ሙሉ ነገሬ ነበር። የሰባት አመት በቃ እድሜ ህይወቴን ምናምን ሙሉ ነገሬ ለሷ ነበር መልክላት። እና የሆነ ሰዓት ላይ እየተቀየረች ምናምን መጣች። ወርስ እሷ እኔ ደውዬላት እንትን አትለ። ማለት በፊት እኔ ስጠፋ እንኳን ቴክስት ታደርግልኛለች ታውራኝ ነበር ምናምን ኦንላይን ምናምን። እና የሆነ ሰዓት ላይ እንትን እያለች መጣች እየቀነሰች ምንድን ነው ስላት፣ ቤቱ ነው በቃ እንደዚህ ያላለቀም እንደዚህ ይቀረዋል ምናምን በቃ የቤቱ ነገር ታቋዋል። በጣም ከባድ ነው። እና እቺ ቤት እየሰራው ነው ብላሽ አለችኝ። ያው ቤት እየሰራሁ ነው ስትለኝ በአንቺ ብር ማለት አዎ፣ ቤት እንስራ በቃ ማለት በፊት በቃ ያሰቃዩን የነበሩን ሰዎችን በቃ እንስን ተለውጠን እናሳያቸው ምናምን ስትለኝ እኔም ደስ አለኝ። ለምን በቃ ያሳለፍነው ህይወት ስላለ እነዛ ይጸየፉን የነበረ እንደ ሰው አይቆጥሩንም ነበር ሰርተን እንኳን ደህና ምግብ ሰርተን ስራ ሰርተን እንኳን ደህና ምግብ አያብሉንም ነበር። የቆየ የተበላሸ ምናምን ነበር የሚሰጡ እና እነዛ ሰዎች እንኳን ተቀይረን ማለት ነገ ሰው ማንም ሰው ነገ ሰው እንደሚሆን እንዲያውቁ ምናምን በቃ ብዙ ነገር ስትልኝ፣ ያም እንኳ ትህትናትና ታምናታለ እንኳን ትህን ሌላ ባዳ ሰው እንኳን ታምናለ። እና ሙሉ ነገር ልክላት ልክላት ነበርና ልምጣ ምናም ስራት ቆይ መስኮት ይቀረዋል በራል ተገጠመ ምናም ምናምን እያለችኝ እንደዚህ እያልኩኝ ሰባት አመት ከምናምን ቆየሁ ማለት ነው። አረብ አገር ረጅም ዓመት ቆየሁም። ከዛ ለመምጣት እኔ ወሰንኩኝ። እሷ ግን ፍቃደኛ አልነበረችም እንድመጣ ማለት ምን አለና ትመጫለሽ? ምናም ትላሽ ማለት ቤቱ ብቻ ምንም ነው የሆነ ነገር ያዥና ደግሞ መንቀሳቀሻ ስሪና የተወሰነ ትመጫለች ትለኛል። እኔ ደግሞ እድሜም እድሜም አለ ሴት ልጅ ነህና ረጅም አመት ስትቆይ በቃ ይበቃኛል። ደግሞ የአረብ አገር ስራ የማዳም ቅመሞች ያውቁታል። በጣም አሰልችና ሰቃይ ነው። በቃ የሚመር ስራ ነው። ብርን ቢከፈልህ በጣም ከባድ ስራ ነው የምትሰራው። በቃ ይደክመሃል። ማንም አይረዳህም። ስራው ከባድ ነው። በጣም ብዙ ፈተና ነው እና ደካም መምጣት ፈለኩ። ወደ ሀገሬ መግባት ፈልኩ። በቃ ቤት ነው ሰርቻለሁ። ለኔና ለቲ ይበቃናል። ትንሽ ነገር ከያስኩ ደግሞ የሆነ ቤት ካለ አሁን ላይ ቤት ካለ ብታከራየውም ብትኖርበትም ትንሽ ብር ካለ ትንቀሳቀሳል። እንደዛ ብዬ ሰላሰብኩ ልመጣ ነው ስላ ታኮረፈችው ማለት ብዙ ነገር የምናሳሉ ሰዎች በዛ ልመጣ ነው ስላ ታሷትምጭ በምትለው ነገር ትንሽ ተጨቃጨቅ ነው ማለት ነው ያው በስልክ ከዛ እኔ በቃ ወሰንኩኝና ወደ እዚህ መጣሁ። እንዳልኩ ወር ከምናምን ነው ገና ከመጣሁ። ስመጣ እንደጠበቅኩት አላገኘኋት። ማለት እቺ በፊት የማቃተቴ አላገኘኋት። እንዴት ማለት ማለት ስመጣ ትቀበለኛለች በጣም ናፍቃ ማለት ሰራት ዓመት ብዙ ነው ያሳልፍ ነው ነገር አለ ቀበለኛ አዲስ በጣም ናፍቃ በፍቅር ይቀርብ ነበር የጠበኩት። ስመጣ ማንም የለም ብቻ ነው ወደ ቤት የገባሁት። ወዴት ቤት ማለት በቃ እኔ ወደዚህ ኢትዮጵያ ገብቼ ስመጣ ሰዋውን ዘመድ ምናምን አይደለም እህት እያለ ጓደኛ እንኳን ይቀበላል አላል? ተቀብሎ ምናምን እቃህን ይዞል ይመጣል። እኔ ግን ስመጣ ስልኳን ብሎክ ነው አይሰራም ስደውልላት ስራች ጥሪ አይታወቅም ይላል። በፊት የነበርንበት ሰፈር ሲሄድ ደግሞ ቆይታለች። ከዚህ ሰፈር ከወጣች እሷ ግን እዛ እንደምትኖር ነበር የምትናገረው። እዛ እያለች እንደሆነ እንደሆነና ቤት ሌላ ቦታ እያሰራች እንደሆነ ነበር የምትነግረኝ። እኔ ይሄ ስመጣ ደግሞ የለችም። ስደውልላትም ስልኳ ስልኩ አይሰራ በቃ፣ እንዲመጣ ፍላጎት አልነበራትም። እኔ ሳለመጣኝ ሙሉ ነገር ተዘጋጅቷል። አለኝ የምለው ነገርም ምንም እስካሁን ድረስ ምንም እሷንም አላገኘኋትም። ምንም እንትን የለም ነገር የለም። ሰባት አመት ሙሉ የለፋውበት ህይወቴ ባዶ ሆነ ማለት ነው። ለፍስ ቅዱስ ሰባት አመት ሴቱነ ምን ፈጅታ ጊዜ ጉልበት ይደክ ማለት አሁን እኔ እግሬ በጣም በሽተኛ ነኝ። እግሬ በጣም ያመኛል። ማለት ቁመህ ነው የምትሰራው እና በጣም የምትወዳት ብዙ ያሳለፍኩላት ዘ ለብር ብላ ስትከዳት ሲሆን እና ስደውልላት እንኳን በቃ ቢያንስ ብሩንም ትውሰደው ቤቱን ገዝታበት ከሆነ ቤቱ የጋራችን አይደል? የእኔ ማለት የእሷ ነው። እየኖርንበት የቀሪውን ብር አጥፍተውን ቢሆን ችግር የለውም። ቢያንስ መታ ማለት ሁለት ነን ብያሉ። ማንም የለ ነው ብዙ ህይወት አሳልፈናል። እና መታ እንኳን እንኳን ደና መጣሽ፣ ለዚህ አበቃሽ፣ ከብዙ ፈተና በኋላ ነው የመጣው ነግረ ያለው ነው አላለችኝም። እና በቃ እኔ ሁን ትናንትን ያሳለፍኩትን ህይወት ድጋሚ ዛሬ ከሰባት አመት በኋላ አንተ እኮ አልገባህም፣ እንዴት እንዳመጣሁት። ብዙ ማለት አሁን ሰው ይረዳኛል። ለምን እዛ ማዳም ቅመሞች፣ ምን እንዴት ሆኖ ብሩ እንደሚመጣ እንዴት ሰዎች እንደ ሰው እንኳን አይቆጥሩ ነው፣ እንዴት ስራ እንደሚያሰብ ነው ብቻ በጣም ብዙ ነገር አለ። እሱ ነገር ሁሉ አልፌ በቃ ደስተኛ ነው እንኖራለን። የትናንት እህቴን በቃ ደስተኛ አድርጌ እኔም ደስተኛ ሆነን እንኖራለን። ጭራሽ ከነመፈጠር እረስተኝ፣ በቃ አሁን የለችም። የት እንዳለች የት እንደምትኖር ብሩ ምን እንዳደረገች እንኳን የማውቀው ነገር የለኝም። ማለት እህትህን እንዴት በዚህ ልክ ትጠረጥራታለህ? ለሰው መላክችን ነበረ ግን አብረን ያሳለፍነው ብዙ ነገር እያለ እሷ እያለች እንዴት አሁን አንተ ለሌላ ሰው ብር ትልካለህ? እና ወደ እናንተ ራሱ የመጣሁት በፊት ይከታተል ነበር እና ሰው እንዴት በቤተሰቡ እንዴት ይጨክናል? ግን እውነት ነው ምናምን አልነበረ። ማለት አንተን በደንብ ነበር መከታተል እና እኔ አሁን ብዙ አረብ ሀገር የሚኖሩ ሰዎች አሉ፣ እህት ወንድም ምናምን እዚያ እናት አባት ያላቸው ነ። እንደዛ ለፍተው ለእነሱ የሚያምራቸውን ነገር እንኳን አትገዛም ማለት ለቤተሰብ ነው የምትልከው። እዚህ ጋር ተቸግረው አይተህ ከሆነ እዛ ሂደህ ለማሳለፍ ነው የምትሞክረው። እና ማንም ሰው አሁን እዛ ሰርቶ ሙሉ ነገሩን መስጠት የለበትም በቤተሰብ ባይሆን። ምክንያቱም አሁን ተመልሰ ስትመጣ እድሜ ሂዶ ነው ጉልበት ቀንሶ ነው የምትመጣው። ብዙ ነገሮችን አጥፍታ ነው የምትመጣው እንጂ ወደኋላ ልጅ አትሆን። ድጋሚ ሳርቻ አገኘዋለሁ የምትለው ነገር አይደለም። እና በቃ ሰዎች ከራሳቸው ውጭ ማንንም ማመን የለባቸውም እና ሰዎች በቃ አሁን እዛ ያሉ ሰዎች በቃ እንደዛ ለፍተው እንትን ብለው ተሰቃይተው ያገኙትን ብር ለሰው እንዳይልኩ በቃ የኔ ህይወት መማሪያ እንዲሆናቸው ነው አሁን እኔ እህቴን አገኛታለሁኝም በአንተ ብዬ አይደለም ባገኛትም እንደማታምን አውቃለሁ ምክንያቱም አሁን እኔ እንኳን ከሰባት አመት በኋላ መጥቼ ቢያንስ አይታኝ እንኳን ብጠፋ ምንም ማለት ይሄ እህቴ ናት ምን ታረጋታለህ አሁን ላሳስራት አልችልም እንዴ ይጠቅማል እሷ ብትከዳኝም፣ እኔ እንዴት እከዳታለሁ? እህቴ ናት። ግን በቃ እዚህ ያሉ ሰዎች ከራሳቸው ውጭ ማመን እንደሌለባቸው ሰዎች የሚለፉትን የሚደክሙበትን በአግባቡ በቃ እንድጠቀሙበት ነገ በኋላ እንዳይጸጸቱ እሱን ለማስተላለፍ ነው አንተ ጋር የመጣሁት። እኔ የምረዳሽ ማግዝሽ ነገር አለ እኔ ማገዝሽ ነገር ምን አለ? በጣም ግራ ጋ አሁን ያለው ቶቲን ቶቲን ያለ ያረፍኩት ማ እንዳልኩ ቤተሰብ የለንም። ሙሉ ብሬንም እሷ ጋ ነው ያለው። ልመጣ ስል እንኳን የላኩላት ለእሷ ነው። ከዕቃ ውጭ ሌላ ምንም እያልመጣሁ ማለት ሙሉ ነገር ቢያንስ ከቻልክ እኔው ምረዳሽ ነገር አለ። ምን ላገዝሽ? ማለት እባክሽ አሁን ይሄ ማልቀስሽ ምን ምን ላከሰው ቅርታ። አሁን አንተ ጋር የመጣሁት እንደዚህ አድርግልኝ እልልሀል ነበረኝ ግን አሁን ነገሮች ሁሉም እንደ ጠበኳቸው ነው ማለት። አሁን ሙሉ ብሬ ያለሁት እሷ ጋ ነው ብያለሁ። የማርፍበት ሰው የለኝም። ሆቴል ነው ያለሁት። የተወሰነ ብር እጄ ላይ አለ። እና የምትችል ከሆነ እዚያውን አለኝ የምላት እህቴም ከርታኛለች ማለት የለችም። ስለዚህ እዚህ የሚያቆየኝ ምንም ነገር የለም። ማለት የሚያጓጓኝ ነገር የለም ምንም ነገር የለም። እና የምትችል ከሆነ የፕሌን የተወሰነ ብራልኝ። እሱም ግን ለሆቴል ከቆየው የምከፍለው ነው። ወር ከምናምን ቆይቻለሁ ያለው ውድ ነው፣ በዛ ላይ ያለውበት ነው። የፕሌን ከቻልክ ተመልሼ እንጂ መስራት ነው ፈልገው፣ ማለት ሰርቼ ራሴ መለወጥ። አሁን ቴል ልክሰሳትም ማለት አልችልም፣ ልፈልጋትም። ምክንያቱም አውቃ ነው እሷ ስላልፈለገችን፣ የተደበቀችው መክሰስ ደግሞ አልፈልግም። ምክንያቱም እህቴ ናት። ትናንት ብዙ ሕይወትን አሳልፈናል። ለእኔ ብላ ብዙ ከወንዶች ጋር ትጣላ ነበር። እንደ ወንድ ልጅ ሴቷ ትጣላ ትደባደብልኝ ነበር ለእኔ እና በሷም ጥንካሬ ነው አረብ አገር ሊሄድ እንዳልኩ እኛ ምንም ብር አልነበረንም። ነው በሷ አቅም ነው ተበድራም ምንም ብላ የላከችን። ስለዚህ አሁን ብዙ ነገር አሳልፈናል ብራት አሏት ሊሆን ይችላል፣ ነገር ልትመለስ ትችላለች ግን ዛሬ እንደዚህ ያደረገችን ብዬ ልከሳት ፍርድ ቤት ላቆማት አልፈልግም። ብዙ ነገር አሳልፈናል። በሷ ምክንያት ነው ዛሬ ውጪ ብትክደኝም ቤት እንድኖረን ያደረገችው እኔ ሰርቼ ቢሆንም ምክንያቱ ወሷ ናት። ማለት እንዲወጣ ከሰው ጋር አገናኝተን እንድሰራ እሷ ናት። እና እሷን ምንም ልላት አልችልም። ምንም ብታደርግ የራሷ ገንዘብ ነው። እኔ ብሰራ ምክንያቱ እሷ ናት። አለማወቋን እንጂ ብትነግረኝም የራሷ ነበር ማለት ምንም አልላትም ነበር። ስለዚህ አንተ የምትችል ከሆነ የምትረዳኝ ከሆነ ተመልሼ ሂጅ መስራት ለራሴ የተወሰነ ነገር ተመልሼ ሂጅ መጥቼ መቋቋሚያ የሚሆን ነገር ሰርቼ መምጣት ነው የምፈልገው ነው። እሱን ማድረግ ከቻልክ ማለት እዚህ ጋር የመጣሁት ግን ለዚህ አልነበረም። የመጣሁት ያው ሰዎች የሰሩትን ሜዳ ላይ ላይበት ብራቸው በእኔ እንዲማሩ ነው። ችግር የለውም። ማባክሻው አታልቀሽ። እኔ ማድረግ ያለብኝ ማለት ማለት አንቺ ማክዙበት ማለት አንቺ እዛ ሂደሽ ተመልሰሽ ስራሽን እንድትሰሪ ተቀየረሽም ደግሞ መተሽ በቃ ብቻ ተገናኝተን ተቀየረሽ ድጋሚ ተገናኝተን ደግሞ ተገናኝተን በደንብ እናወራለን። እኔ በጣም በጣም አድርጌ አመሰግናለሁ። እኔ አክበረሽኝ እዚህ ድረስ ስለምጠርሽ እኔም በጣም አመሰግናለሁ። እውነት በጣም አድርጌ ነው አመሰግነው። የተከበርሽ ሰው ነሽ። በጣም ቅልብ ነው ያለሽ። በጣም እውነት በዚህ ደረጃ በዚህ ልክ አንቺ ከመውሰዷን ይሄ እንደሚያንሳት አድርገሽ መናገርሽ በእሷ ብታዝኝ እሷ ያደረገችልሽን ነገር አለመርሳትሽ ራሱ ትልቅ ነገር ነው። በጣም እውነት ትልቅ ልብን ያለሽ አሁን ብዙ ነገር ስላሳለፍን ነው። ለዛ ነው ማለት ብዙ ብዙ ህይወት አሳልፈናል። እንደዚህ ብዬ ስነግር ቀላል ነው እንጂ በጣም በጣም ከባድ ህይወት ነው ያሳለፍነው። ያ ነገር ባይደገም ደስ ይለኝ ነበረ። ግን በቃ ብር በጥሮ ሰለሆነ አሳሳታት። በጣም እውነት ጥሩ ሰዎች በጣም ማርያም፣ የባታ ክች ሰዎች እውነት። በቃ እንቺ ትልቅ ቦታ ትደርሻለች አምንብሻለሁ እውነት። በዚህ ልክ የዚህን ያህል አንቺ ላይ ሰው ይቅርታ ማድረግ ምትችይ ከሆነ በቃ እንጃ ምን እንደምልሽ አላውቅም። ግን በርቺ፣ አይዞሽ፣ ጠንክሪ። እኔ የምትመለሽበትን አመቻችልሽና ትመለሻለሽ። ለምን ነው? ሁለት አላስቸገረው አታስቸገረው እንቺ ገምት እሺ። በጣም አመሰግናለሁ። ሁለት አመላሽ አልገኝ አሜን በጣም ጥሩ ሰው ነሽ። ስላወቅኩሽ በጣም ደስ ብሎኛል። እኔም በጣም ድሮ ነው የማውቀው። በቃ በጣም ነው የምከታተል። ለሌሎች ራሱ ሼር አደርጋለሁ፣ በቃ እንዲያዩ እንዲማሩ እና በጣም አድናቂ ነበር። ግዴታ እንትን ራሱ ኮሜንት ጽፍል ነበር ምናምን እና በጣም ነበር የምከታተል፣ ለምን ሰዎች እንዲማሩ። በቃ እኔም አለመማሪ ነው እንጂ ብዙ እከታተል ነበር። ግን ያሳለፍናቸው ብዙ ስቀብ ሳላሉ ያ ይረሳል ግዴታ ያላሰብኩት ብዙ ነገር ስታሳልፍ ትረዳዳለህ፣ እንጂ አትጨካከንም። ትናንትም እንደዛ አሳልፈን ዛሬ ተሻለ ሲኖረን ክህደት ይኖራል ብለህ አታስብ እንጂ በጣም የምከታተል ነው ስላገኘው ደስ ብሎኛል። አመሰግናለሁ። እኔም ስላገኘ በጣም ደስ ብሎኛል። ያው እንግዲህ እደውልልሽ ና፣ በደንብ እንኖራለን ያለውን ነገር እኔ እጨርስልሻለሁ። ያው ፓስፖርትሽ አለ አይደለ